ወይኔ የበላቸው የሙሽ የልጅ ዛሬ በጣም ከባድ ትግስቱን የሚፈታተን ፕራንክ ነው የተደረገው። አንድ ወንድ አብራው ያለችን ሴት ሌላ ወንድ መቶ አንተን አትወድ ማትፈልግህም፣ እኔ ስለተመቸች ከኒ ጋር ትሁን መባል ቀርቶ አብራው ሆና የሆነ ሰንበዲ መቶ ሲያደንቃት እንኳን ካየ በጣም ነው የሚበሳጨው። ክብሩ የተነካ ያክል ነው የሚሰማው። ዛሬ እንግዲህ ሀይሚና ቢኒ በጣም የሆነ እንዴት ብዬ ልንገራችሁ ብሩኬን በጣም ተፈታትነውታል። እኔም ደግሞ ያየሁት የብሩኬን ትግስት አንደኛ፣ ሁለተኛ ነገር ደግሞ ሀይምዬን ምን ያህል እንደሚወዳት ምን ያህል እንደሚፈልጋት ምን ያህል ደግሞ ለእሷ ክብር እንዳለው ነው ያየሁት። ምክንያቱም ሌላ ሰው ቢሆን እኮ የራሷ ጉዳይ በቃ እኔን አዋርጣኛለኝ፣ እኔን እንደዚህ አድርገኛለኝ በወንድ ወይንም ደሞ በጓደኛ እንደዛ አስብላኛ አለ ብሎ ኮ ትቶ መሄድ ይችላል፣ ወይንም ደግሞ ትቶ ይሄዳል። ብሩኬ ግን ያንን ነገር አይደለም ያደረገው። ጭራሽ ኃይሚዬ ነይ ቀጥ ቀጥ ብለሽ ወደ ቤት መሄድ አለብሽ ነበር ያላትኝ። እንግዲህ የብራንኩ ምንድነው ቀላይ ፎቶ ሲለቀቅ ነግሪያችሁ ነበር፣ ኃይሚዬ ልትበቀል ነው። ትናንትና በጣም ከባድ ፕራንክ ነበር ቡራ ያደረጋትኝና ያን ነገር ልትበቀል ነው ብዬ ነበር። ሁለቱም ከባድ ነው። ትናንት ቡራ ሀይሚን ፕራንክ ያደረጋል፣ ለሴት ልጅ በጣም ፈታኝ ከባድ። ዛሬም ደግሞ ሀይሚዬ ያደረገችው ፕራንክ ለወንድ ልጅ ከምታስቡት በላይ በቃ፣ እንዴት ብዬ ልንገራችሁ። አንደኛ የክብር ጉዳይ አለ፣ ሁለተኛ ነገር ደግሞ እንዴት ስሜትን የሚጎዳ ንግግር ነበር ሲናገር የነበረው ሁላና። አንተን አትፈልግህም መባል አስባችሁታል? በጣም ከባድ ነገር ነው እንግዲህ ቢኒና ሀይምዬ የተመካክረው ቡራን ምንድን ያሉት፣ ሀይምዬ ዱባይ መቅረት ትፈልጋለች መሄድ አትፈልግም፣ ቢኒ ስለተመቻት ኦር ደግሞ ቢኒ ሀይሚ ስለተመቸችው፣ አብረው ሆነው ስፖንሰር ይሆናታል፣ ያግዛታል፣ አንዳንድ የማስታወቂያ ስራዎችን እንድሰራ መንገዱ ምናምን ያሳያታል። ምክንያቱም ቢኒ የሚኖረው ዱባይ ላይ ነው። እንግዲህ አንዳንድ ሰዎች ከኢትዮጵያ ሲሄዱ ይቀበላል፣ አሪፍ አሪፍ ቦታዎችን ያስጎበኛል። ሲቀጥል ደግሞ ሹፌርም ነው እና ያንን እየሰራው ስለሆነ በሀይሚም ምክንያት ደግሞ የተሻለ ስራዎችን ማግኘት ስለምንችል ቡራ አንተን አትወድህም፣ አትፈልግህም። ከእኔ ጋር ነው መሆን የምትፈልገው እኔም ደግሞ ስለወደድኳትና ስለተመቸችኝ አብረን ነው የምንቀጥለው በማለት ነው ቡራን ፕራንክ ያደረጉት ቤተሰቦች እውነት መጀመሪያ ላይ ማለት ነው ቢኒ ኖርማሊ፣ ከዚህ በፊት ፕራንክ አድርጌ አላውቅም ብሏል። ሲቀጥል ደግሞ ፕራንክ ማድረጉን ራሱን ረስቶት ግብት ሲል ማለት ነው አንቺና ብሩኬ ኮ በጣም የምታምሩ ቆንጆ ካፕል ናችሁ ሲል፣ ሀይሚዬ ተሽኮረመመች። የምር ነው ምላችሁና ብዙ አስጠንታ ብዙ ነገር ነግራ ነው ወደ ሶሻል ሚዲያ ላይ ይዛ የመጣችኝና እሱም በጣም የዋህ ነው እንዳየሁት ከሆነ ማለት ነው እና ግን ብሩኬ ጋር ስትመጡልኝ ልክ ሲመጣ በቃ ዋና ምናምን እንዋኝ ብሎ ሳይጨርስ ፈገግታውን ይሄን ነገር ሲያመጡ በአንዴ ፊቱ ቅሪር፣ ወንድ ስለሆነ ነው እንጂ ሴት ቢሆን እርግጠኛ ነኝ እንባ እስከሚወርደው ድረስ እንደሚያነባ እርግጠኛ ነኝ። ምክንያቱም ወንዶች ደግሞ በሆዳቸው ነው ብዙ ነገር ያዝ የሚያደርጉ፣ ግን ፊቱ ላይ ያስታውቃል። ከአንዳንድ እጁን ትከሻው ላይ አድርጎ ነበር ከአንዳንድ አዋረደ። ከዛ ፊቱ እንዳለ ማለት ነው የሆነ ፀሐይም ነው ግን ደግሞ በአንድን የተቀያየረው ተበሳይቷል። እና እኔ ሀይምዬን በገንዘብ ማለት እኔና ሀይሚ በገንዘብ አይደለም የተሳሰር ነው ማለት እኔም ለእሷ ክብር አለኝ፣ እሷም ለእኔ ክብር አላትኝ። እና እኔና እሷ ጋር ብዙ ነገር አለ ማታቀው ነገር አውጥቼም መናገር የማልፈልጋቸው ብዙ ነገሮች አለ። ስለዚህ እረፍ ብሎ በትዕግስት እየጠየቀው ነበር። ሀይሚን ደግሞ ልክ ልኳን የነገራት ደግሞ እውነት ነውኝ። ለምን ወንድ ልጅ በምንም በምንም ሊደራደር ይችላል፣ ግን በክብሩ አይደራደርም። ክብሩ ደግሞ አንደኛ ማንነቱ ነው፣ ሁለተኛ የራሱ የሆነች ሴት ናት። አገሩ አገር ሴት ሴት ላችሁ ሚስቱ የሚወዳት እናቱ እራሱ፣ ክብሩ ናቸውኝ እና ምን አለ ለሀይምዬ የመጣው የሄደ ወድች አሉ እያለ በቃ እኔ ህይወቴ እንዲመሰቃቀል አልፈልግም። አንቺ እንደዚህ የምታደርጊ ከሆነ ከፈለግሽ እኔ አስራ አንድ ሴቶችን አምጥቼ ልደረድርልሽ እችላለሁ ነው ያላት። ከአንዳንድ ይሄን ያለበት ደግሞ ምክንያት በጣም ስለተበሳጨ ነው። የምታስከብርኝም የምታስንቅኝም አንቺ ራስሽ ነሽ እያለ ነበርና ኦፍኮርስ፣ አሁ አንዳንድ ሴቶች ምን ያደርጋሉ መሰላችሁ? ልታይ ልታይ የሚሉ ሴቶች አሉ ማለት የሆነ ሻል ያለ ሰው ሲያገኙ ወይም የተሻለ ነገር ሲያገኙ የነበረበትን የሚረሱ ሰዎች አሉ። ያ ነገር ነው የተሰማሁን። ሀይሚ ከቡራ ጋር ሆና ብዙ መንገዶችን ብዙ ጉዞዎችን ታጉዛለች። ሀይሚዬ መቼም እንደማታደርገው እናውቃለን፣ ግን ለአንዳንድ ሰዎች አሁን እዚህ ጋ የተሻለ ነገር ወይንም ደግሞ ይሄ ልጅ የተሻለ ነገር አለው ብላ የምታስብ ሴት ከሆነች ቡራን ወደዛ ጥላ እሱ ጋር የምትሄድ ሴት ትኖራለች። እና ያ ነገር ስሜቱ ነው የተሰማው ና ብዙ ወንዶች ይሄ ነገር ስለሚያጋጥማቸው ነው። በጣም ብዙ ኦዲንስ ደግሞ ያስፈራው ነገር ምንድን ነው? በቃ ፕራንክ ከተጀመረ በመካከላቸው ክፍተት እንዳይፈጠር በተለይ ደግሞ በሰው አገር ላይ እያላችሁ ኦፍኮርስ የራሱ በጣም ያስፈራል። አሁን ደግሞ ቡራ ሌላ ሰው ማምተ ኃይሚየን ፕራንክ እንዳታረጋት አደራ ያላችሁን ጊዜ ዱባይ ላይ የምትቆዩበትን ሰዓት በአግባቡ ተዝናንታችሁ በአግባቡ ብዙ ነገሮችን አይታችሁ በፍቅር አሳልፋችሁ ወደ ሀገራችሁ መመለስ አለባችሁ ብዬ ነው የማስበውኝ። እዚህ ጋር ሀይሚ ብቻዋን አይደለም ሀሳቡን ያመጣችው። እንግዲህ ቢኒ እንደምታውቁት የቡራ በአጭር ጊዜ ቢሆን ምርጥ ጓደኛ ሆኗል። ከዚህ በፊትም አሁንም የተቀበለው እንደገና ሹፌርም ሆኖ እያንዳንዱ ቦታዎች እያሳየ እያስጎበኝ ያለ ምርጥ ጓደኛ ነው። እሱም ደግሞ የዋህ ነገር ነው ማለት ካወራሩ ከሚያደርጋቸው ነገሮች ማየት ትችላላችሁ። በስተ በስተመጨረሻ ግን ቡራ ታግሶ ታግሶ ሀይሚየንም ብዙ ነገር ብሏት ነበርና በቃ ቀጥ ብለሽ መሄድ አለብሽ ብሎ እንዲያውም ምንጭቅጭቅ ያደረጋት በመጨረሻ ምክንያቱም ከተነገረው ወይም ከሚባለው ቃላት አንጻር ማለት አንተ አትፈለግም፣ በቃ አስፈላጊ አይደለም አትፈልግህም፣ ላንተ ያላት ነገር አብቅቷል። እዚህ ጋር እኔን ትፈልገኛለች እኔን ትወደኛለች ሲለው በጣም የሚያበሳጭ ቃል ነው። እንደ በወንድ ደረጃ ብታስቡት ወንዶች ስሜቱ ይገባቸዋልና ሴትም ሆናችሁ ብታስቡት በጣም የሚያበሳጭ ቃል ነበር ሲናገር የነበረውኝ። እና ታግሶ ታግሶ በስተ በስተመጨረሻ ግን ለቢኒ አንድ ቦክስ አቅም ዘውታል ማለት ነው። ሀይምየንም ጎትቶ ይዞ ወደ መጣችበት ሊመልስ ወይም ደግሞ ወደ ሩማቸው ሊመለሱ ሲሉ ነው ፕራንክ እንደሆነ የተነገረውኝ። መምጣት ከፈለግሽ እኔን በቃ ማለት በቃ ተጠቅመሽ ልብኝ የምትተይኝ ከሆነ አሁን ሳይሆን እኔ ልክ እንዳመጣዎች ዱባይ ይዥሽ ኢትዮጵያ ገባና፣ ተመልሰሽ መጥተሽ ከልጁ ጋር ከተመቻቻችሁ መቀጠል ትችላላችሁ ነው ያለው። ከአንዳንድ ማለት ነው እኔ ቡራም በጣም ያደነኩት በነገራችን ላይ አንደኛ ትግስቱ ነው ማለት ያ ነገር ያንን ቃላት ሁሉ እየተጠቀሙ እየተናገሩት ማለት ነው። ቺሎ በቃ እንዴት ብዬ ልንገራችሁ፣ ስሜቱን ተቆጣጥሮ ልጁንም አስከፋት አልፈለገም። ሀይሚን ፊት ሌላ ምንም ነገር ማለት አልፈለገም ግን ሀይሚዬን ይዞ መሄድ ነበር ሀሳቡ። አንደኛ ትዕግስት፣ ሁለተኛ ነገር ደግሞ እንደነገርኋችሁ ነው። ሌላ ሰው ቢሆን የራሷ ጉዳይ፣ እኔ ክብሬን አዋርዳኛለች ወይም ይሄ ፕራንክ ተሰርቶ ነው። ግን ሪል ቢሆን ኦፍኮርስ ክብሬን አዋርዳኛለች ሰው ፊት አንደኛ ከማቀው ማለት ከምግባባው ሰው ጋር እንደዚህ አድርጋኝ ምን ታረግልኛለች ብሎ ሌላ ነገር ማድረግ ይችል ነበር ወደ ኢትዮጵያ መመለስ ይችል ነበር፣ ብዙ ነገሮች ማድረግ ይችል ነበር። ገባችሁ አደለ? ነገር ግን ቡራ ያንን አላደረገም። ብዙ ሰዎች፣ ብዙ ወንዶች የራሳችሁ የሆነን ነገር አሳልፋችሁ አትስጡ። ወይንም ደግሞ እሪ የሆነ ነገር ላይ ነው ቤተሰቦች እየተናገር ያለሁትና ና የሆነ ሰንበድ መቱ ይቺ ሴት እኔ ወድጃት አለሁ ሜይ ቢ እሷ ልትሸወልት፣ ልትታለል ትችላለች እና ብሎ እንኳን ቢላችሁ የራሳችሁን ነገር አሳልፋችሁ መስጠት የለባችሁ። ልክ እንደ ቡራ ሀይሚዬን አሁን ይዘው ጎትቶ እንደሄደው ሁሉ እናንተም እንደዛርጋችሁ የራሳችሁ ነገር ማስከበር አለባችሁ። እሷ ራሱ ኮንፊደንስ ይሰማታል ማለት በእናንተ መተማመን ይሰማታል። እና ለዛም ሴቶችነን ና ትንሽ ልንቀብጥ እንችላለን ቅብጠታችንን ማስተካከል አለብን እያሉ ዛሬ የሚገርም ፕራንክ ነው የተደረገው። ቡራ በጣም ተፈታትኗል። ፈተናውንም ደግሞ በሚገባ አልፏል። ሲጀመር ቡራ የሆነ ያልተሳካለት ነገር አለ። መጀመሪያ ላይ ሰምታችሁ ከሆነ ሆነ ቦታ ሄጄ በቃ ነገሮች አልተሰካኩልኝም። በዛም ትንሽ ደብሮት እየመጣ ያለ ደግሞ ይሄ ነገር ሲጨመርበት አስባችሁታል።

ምንድነው በጆሮ በእንቅርት ላይ ጆሮ ደግፍ የሚባል ነገር አለ፣ እና እዛ ጋር የተደበረበት ነገር አለ። እዚያ ደግሞ ሀይሜ ጋር ሲመጣ ጭራሽ አንተ ሳታውቅ እኮ ከሱ ጋር ሄጄ ነበር፣ ምግብ በልቼ ነበር፣ ተዝናንቼ ነበር ምናምን ስትሉ በቃ ጦዘ ነው። እንደዛ ነው አለ። እንዲያውም ራሱን ለማረጋጋት ሞክሮ ነበር እና በቃ ምግብ ከበላችሁ ችግር የለም ኖርማል ነው ብሎ ራሱን ለማረጋጋት ምናምን ቀዝቀዝ ለማድረግ ቢሞክርም እነሱ ግን አጋጋሉት፣ አቀጣጠሉት። ቢኒ ራሱ በደንብ ማቀጣጠል ይችላል። የመጀመሪያ ነው አለ እንጂ በደንብ ነበር።